ተመሳሳይ ጣፋ ዶክተር ፋቲ ነጋ ድምጽህ እየመጣ አይደለም። የኔ ችግር ነው መሰለህ ያንተ ችግር ነው። የእርሶ ኔትወርክ ቀይ ያሳያል። የእርሶ ኔትወርክ ነው። ሁለተኛው ሁለተኛው የኤርትራና የኢትዮጵያ ህዝብ ተመሳሳይነት ነው ስለምናገር፣ በኢኮኖሚካሊም ካየነው ኢንተርስታችን ተመሳሳይ ነው። ካልቸራሊ በጣም ተቀራራቢ ናቸው። በጣም ዘርፈን ብዙ መመሳሰል እና ኢንተርቲዩ እንዲሆነ ነገር ነው ያላቸው በጣም ማት ኮሙናሊቲዎች አላቸው። እሱ ላይ ነው በደንብ ያነሱት። ከዚህ በፊት ግን ክቡር ፎሬን አፌርሱ መጀመሪያ ስለ ሆርን ኦፍ አፍሪካ አንስቶ ነው ወደ ወደ ወደ ኤርትራ ወደ ኢትዮጵያ ጉዳይ ገቡት እና መጨረሻ ላይም ደግሞ ኮንክሉዥናቸውን ካየን ሆርን ኦፍ አፍሪካ ላይ ነው ኤሰንሻል፣ ኤርትራ ጉዳይ ላይ አይደለም ያነሱት ምንድን ነው ኢትዮጵያ በጂኦ ኢኮኖሚካሊ ካልቸራሊ፣ ሀቦና ትልቅ ሞስት ፖፕለስ እና ዲሞግራፊካሊ ዲሞግራፊክ ሳይዞም ትልቅ እንደሆነ ሀገር ይህን ሆርንን አንድ ላይ ባይ እንዳርጋ ይዛ የመሄድ አላፍትና እንዳለባት ነው ያነሳቸው። በዚህ ሁሉ ግን አንድ እና እዚህ ላይም የኤርትራው መንግስት ፕሮፐርሊ ለመነጋገር እንደሚያስቸግር እና መንግስታዊ ቁመና እንደሌለው በደንብ ነው አድሬስ ያደረጉት። በተለይ በተለይ ፖለቲካል ኮንስትራክቱ በጣም ችግር እንዳለበት። እንደውም አንድ ያሳቀኝ ነበረ፣ ሁለት ተርሞች በጣም ነው ፈገግ ያስባሉኝ። እና አንደኛው የኢሳያስ ዶክትሪ የሚባለው ነው። ሁለተኛ ደግሞ ናቅፋ ሲንድረም የሚባለው ነው። እውነት ለመናገር የኢሳያስ ዶክትሪኑ በደንብ አቶሞጋ ሂዶበታሉ በኢትዮጵያ ፍርስራሽ ላይ ኤርትራን ማሳደግ፣ የውጭ ሀገር ተላላኪ መሆን፣ ኢቭን ኮዛቸው የማይመሳሰል የተለያዩ ግሩፖችን አንድ ላይ እያመጣ ስፖንሰር ማድረግ፣ ይሄ ቤዚካሊ እንደ ኢሳያስ ዶክትሪን መታየት ይችላል። ሁለተኛው የነክፋ ሲንድሮም ነው። ነክፋ ሲንድሮም፣ ይህ ሀይል ለሰላሳ 30 ዓመታት ከደርግ ተዋግቶ ወደ ፖዚሽን ከመጣ በኋላ የጎሪላ አይነት ሳይኮሎጂካል ፕሪፖዚሽኑ መልቀቅ አልቻለም። መንግስት መሆን ማቃት፣ በተለይ ባለፈውም ዲስክሽን ላይ በደምብ ተነጋግረን ክቡር ጠቅላይ ሚኒስትር መንግስት መሆን አለመቻል፣ ያንን ብዙ እዛ አካባቢ ላይ ያጠኑ አጥኚዎች ያስቀምጡት የናቅፋ ሲንድረም ብሎ ነው። መንግስት አለመሆን፣ ሁሌ ጎሪላ መሆን፣ ፖለቲካል ኮንስትራክት ማጣት፣ ለዜጎች የዌልፌርና የኢኮኖሚክ ዲቨሎፕመንት ላይ ከመስራት አንፃር ህይወታቸውም ነፍሳቸውም ሆፓቸውም አምቢሽናቸውም ለነቅፋና ለአቶ ኢሳያስ እንዲሆን ዜጎች ላይ የተወሰደበት ሁኔታ እንዳለ ነው በግልጽ ያስቀመጠውና ይሄም ደግሞ ኢትዮጵያ መንግስት ያለው አምቢሽን በተለይ ከ2018 ኖርማሊዜሽን በኋላ ብዙ ስራዎችም ተሰርተው ነገር ግን ኤሴንሻሊ የኤርትራው ኢንትሪንሲክ ባህሪ ስላለቀቀው ያ ነገር ሊሳካ አልቻለም ማለት ነው። ስለዚህ ይሄ መንግስት መሆን ማቃት አለመቻልና ይሄ በተለይ የነቅፋ ሲንድሮም ውስብስብ ችግሮች ኢትዮጵያም አሁን የጠየቀችውን ጥያቄ ፕሮፐርሊ ጋር ቁጭ ብሎ መነጋገር እንደማይቻል ነው ያነሱትና በተለይ አንድ ኮል አድርጎ ዘር ዘ ኮል ቱ አክሽን ለኢንተርናሽናል ኮሚኒቲ እና ለወዳጅ ሀገራት ጭምር የኤርትራ መንግስት እነዛ ያለው ኃይል ለሱ ፕሮፐርሊ መነገር እንዳለበት እና ቁጭ ብሎ መነጋገር እንደሚያስፈልግ እንጂ ከዚህ ኃይል ጋር ኤኒ ወይስ መነጋገር አይቻልም። አስፋራስ ፖለቲካል ኮንስትራክቱ እስካልተስተካከለ ድረስ የፖለቲካል ኮንስትራክቱ ያለመስተካከል ደግሞ ሌላ ፍራቻ አለበት። የኢሳያስ መንግስት ሌላ ፍራቻዋ ምንድን ነው? እንደሚታወቀው ኢንተርስቶች ፖለቲካል ኢቮሉሽኖች ይኖራሉ። ዜጎች ተረጋግቶ ስለ ሀገራቸው እንዳያስቡ ስለ ሀገራቸው ልማት እንዳያስቡ ኦል ዘ ታይም ጎረቤት ሀገር መጣ ብያለ ጎረቤት ሀገር ላይ አጀንዳ እየፈጠረ ይሄን ስራዎች ነው እየሰራ ያለውና ይሄም ከፍራቻ እየተነሳ ነው የኢሳያስ መንግስት እያደረገ ያለው። ሌላኛው ካየን በኢትዮጵያ በውስጥ ኢንተረስት ላይ የተለያዩ አካላቶች የእነሱን አክቲቪስቶች ማለት ትችላላችሁ፣ የኤርትራን ኦፊሻሎች ትችላላችሁ። በኢትዮጵያ ውስጥ ላይ አቋም ያዝ ስታንድ የማያዝ ጉዳዮችን የማባበስ ስራዎች ሲሰሩ ነው የሚቆዩት ማለት ነው። ይህም ሌላኛው የነቅፋ ሲንድሮም መገለጫ መሆን ይችላል ማለት ነው። መንግስታዊ በራስ ጉዳይ ላይ በራስ ጉዳይ ላይ ሀስላ ለማድረግ በራስ ጉዳይ ላይ ቢዚ አለመሆን፣ የራስን እጣ ፈንታ በደንብ አለማወቅ በዛ የተነሳ ነው እና በደንብ አንድ ኢምፖርታንት ነገር ደግሞ ሌላኛው በደንብ ያስቀምጡት ክቡር ሚኒስትሩ፣ ኢትዮጵያ የታሪክ ሙርከኛ አይደለችም፣ ነገር ግን ፊትለፊታችንን እኛው ነው ማስተር የምናደርገው። ሶ ከኤርትራ መንግስት ጋር ያለን ሪሌሽን እዚህ ላይ እየተንተራሰ ነው ማለት ነው። ትላንት በቀደም በጎሪላ መልክ የመጣ ቮይስ ለሌለው ፕሮፐር ሪፕሬዘንትድ ባልሆነ መንግስት ነው ብሎ ራሱን በሚጠራ ሀይል አሰብን ይዞ ቢሄድም፣ አሁን ግን አሰሶችን በጋራ ጨርሳለሁ አየ አሁን ግን አሰብን በጋራ አምርተን የአሰብ ዲቨሎፕመንት አንድ ላይ ሰርተን ለወደፊት ሜዳ አለብን የሚል እምነትና እምነት ነው ያለው የኢትዮጵያ መንግስት። በዚህ ሁሉ እምነትስ ግን ልክ የኢትዮ ኤርትራ ዋር ብሮክ አሁን ብሮክ ሲያረቅ ጉዳዩን የባድሜ አድርጎ ኦቨር ሲምፕሊኬሽኖች አንድረስ ትምህርቶ ሲታዩ ነበር። ዘሴም ፎር አሁን መንግስትም ኢትዮጵያ መንግስትም ኢትዮጵያ ህዝብም ያነሳውን ጥያቄ ኢትዮጵያ የአሰብን ጥያቄ ስላነሳች ኤርትራ ወደዚህ ነገር እንደገባች ተደርጎ ነው የሚወሰደው እና ቤዚካሊ እንደዛ እንዳልሆነና ፕሮፐርሊ ለኢንተርናሽናል ኮሚቴ ኮሚኒኬትን ማድረግ እንደሚያስፈልግ ያነሱት ባለፈው እንደተነጋገረው አሰብ ለኢትዮጵያ የቅንጦት የወረራ ምናምን ጉዳይ ሳይሆን የኤግዚስቴንሻል ማተር እንደሆነ ፕሮፐር ሊዛ ላይ አርቲኩሌት አድርጎ አስቀምጠዋሉ። እኔ በጣም ነው ያወደድኩት። በጣም የተመቸኝ እንግዲህ፣ እነዚህ አይነት ፎረሞች መቀጠል አለባቸው የሚል እምነት አለኝ። አመሰግናለሁ። የተከበረው ዶክተር ፈት እሺ፣ እናመሰግናለን። በኋላ እንመለሳለን አብዶ። ከዛ በኋላ ዶክተር ሮባ አብዶ፣ አስር ደቂቃ የተከበረው አብዶ አለ አካፋር አመሰግናለሁ። የተከበሩ አመሰግናለሁ። ዶክተር ፈትሒ ሌሎች ወንድሞቼም እንዴት ናችሁ ብያለሁኝ። ሰላም ነው ብያለሁ። ሙጋዕም ዶክተር አብዱሰመድም እንዳሉት የተከበሩ ዒሳም እንዳሉት ክቡር ሚኒስትሩ በደንብ አቋምን ግልጽ አድርጓል። በተለይም ከጉሮቤት ሀገሮቻችን ጋር ያለን ግንኙነት በተለይም ከኤርትራ ጋር ህዝቡ ተመሳሳይ ህዝብ ቢሆንም አንድ አይነት ህዝብም ቢሆንም ህዝቡን አገሪቱን እየመራ ያለው መንግስት እስፔሻሊ ኮር ሊደሮች አሁን ወደብ ያስፈልገናል፣ እድገታችን እየሰፋ ነው፣ ማደግ ላይ ያለው ነው የሚል ነገር ከኢትዮጵያ በኩል ሲነሳ ኤርትራ ያው እንደምታወቀው ከተለያዩ አካላት ጋር ግንኙነት በመፍጠር በተለይም ሀገር ውስጥ ያሉ አማጽያን በማስታጠቅ ይሄ አሁን የሆነን ብቻ ሳይሆን የታሪክ ዳራም እንዳለው ነው ክቡር ሚኒስትሩ ያነሱት ኢትዮጵያ ውስጥ ያለ ነገር የጋራ እንደሆነ